ወበረከቱ ሰላም ሰላም እያለው የቻናሌ ተከታታዮች ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምደሌላ። እናንተ እንዴት ናችሁ? ሰላም ነው ወይ? ከኔ ጋር አልሐምደሌላ ሁሉም ሰላም ነው። እንግዲህ ዛሬ ደግሞ ያው ስለማይመቸኝ ብቻ ልጅ እየቆየሁ ነው ቪዲዮ የምሰራው ማለት ነው። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምደሌላ። እንግዲህ ዛሬ የመጣሁት ደግሞ ይሄው በዚህ ሶስት ቀን አራት ቀን ውስጥ አይደለም የምናየው የሚሰማውን እያያችሁ ነው ማለት ነው። ሚዲያ ላይ ጓደኛ ምን አይነት መጥፎ እንደሆነ በቃ ያኔ አንዳንድ ጓደኛዎች እናንተ ስትለብሱ፣ እናንተ ስትበሉ፣ እናንተ ስታጌጡ፣ በቃ ስታገቡ ሆነ አንዳንድ ጓደኛ የሚገርማችሁ የሚደሰት መስሎ በጣም ምቀኛ ነው የሆናችሁ ማለት ነው። አብሯችሁ እየበሉ አብሯችሁ እየጠጡ በፊታችሁ ወደድኳችሁ ይላችኋል፣ በኋላ ግን ይወጓችኋል ማለት ነው። እና አሁን ጊዜው ነው ያኔ በአሁኑ ሰዓት አይደለም ጓደኛ ተውትና፣ የራሳችሁ ወንድሟችሁ እህታችሁ ጋር ማንተማመንበት ጊዜ ላይ ነው ያለው አሁኑ ሰዓት ማለት ነው። ይሄ ቀላል ነገር እኮ ነው ወላሂ በሀገራችን ላይ አይናችን ላይ እያየን ነው የሚደረገውን ነገር። በወንድሙ፣ በእህቱ፣ በጓደኛው ላይ አብሮ በልተው አብሮ ጠጥተው ደህና ደር ደህና ደር ተባብለው እንደገና ና ና ተባብለው የሚጋደሉ ስንት ልጆች ሰምቻለሁ በዚህ ወር ውስጥ ማለት ነው። ገባቸው? ግን እነዚህ ደግሞ በጣም የሚዋደዱ ናቸው። ያኔ የሌላ ዜጋ ናቸው እንግዳ ማለት ነው ግን ለእኛ ትልቅ ትምህርት ነው በቃ ጓደኛ ምን አይነት መጥፎ እንደሆነ ጓደኛ ምን አይነት በቃ እናንተ እውነታችሁን ልባችሁን አውጥታችሁ ትወደኛለች ብላችሁ እየተከተላችሁ በትዳርም ይሁን ይወደኛል እያልን ብዙ መስዋዕት እንከፍላለን ማለት ነው ግን በፊት እንወዳለን እያሉ በፊት እንደሚወዷቸው እየተናገሩ ግን በጀርባ የሚወጓችሁ ሰዎች በጣም ከባድ ነው ወላሂ አሁን ይችን እንግዲህ ጌም አብረው እየተጫወቱ ግፍት እየተሰጣጡ በቃ ስጦታ አይታችኋል። በአሁኑ ሰዓት ይሄ ቲክቶክ ከመጣ ሰው የሚሰጠው የአበባ ስጦታ ይሰጣል፣ የልብስ ስጦታ ይሰጣል። የት ነሽ ተብሎ አይደለም። በሌላ ዜጋ ቀርቶ በእኛው በሀበሻ እንኳን አለ። በጣም ቅን ቅን የሆኑ ጓደኛሞች አሉ። ቅን የሆኑ እህቶች ወንድሞች፣ በጣም ብዙ ነገሮች አሉና። በዛ መሀል ግን አንዳንድ መጥፎ ጓደኛ የሚወዳችሁ እየመሰለ እናንተን ለመጉዳት እና እናንተን ለመውጋት የሚያስቡ ብዙ አሉ ማለት ነው። በዛው ልክ በሚወዳችሁ ልክ ሰው በሚወዳችሁ ልክ ደግሞ የሚጠላንም በዛው ልክ አለ ማለት ነው። እና አሁን ይችን ልጅ እንግዲህ ስጦታ ይሰጣታል። የአሻንጉሌ ስጦታ ይሰጣታል። የአበባ ስጦታ፣ ብዙ ነገሮችን ይሰጣታል ማለት ነው። ግን ስጦታ ልኬልሽ አለው ተብላ ይቺ ሴትዮ ስጦታዋን ልትቀበል ብላ ስትወጣ አይታችኋል፣ እንዴት አድርጎ እንደገደላት ማለት ነው። እና ያው ያስገደለቻትም እዛው ላይ ገዝት ላይ ተቀምጣ እሷ ሊቡን ሳተዘጋ እሷ ግን ያችኛይቱ ግን ያስገደለችው ግን አብራት እንደተቀመጠች ስለሆነ ያድርጊት የተደረገ የራሷን ቤት ዘግታን ይወጣች ና ያሉት ማለት ነው። እና በጣም ከባድ ጊዜ ላይ ነው ያለ ነው። አላህ ኸይሮን ነገር ያንጣልን። ወላ እንደዚህ አይነት ጓደኛ ቢቀር ማይጎዳ ማለት ነው። ብቸኝነት ብትሆኑ ብቻችን ብንሆን ምንም የምንሆነው ነገር የለም። ግን ጓደኛ ሲባል የልብ ጓደኛ ሲከፋችሁ ከጎናችሁ የሚሆን ስታጡ አብሮ እንጂ እናንተ ስታገኙ እነሱ የሚከፉ ከሆነ እናንተ ለብሳችሁ ሲያዩ እነሱ የሚከፉ ከሆነ የሚወዷችሁ እየመሰሉ ግን በስተጀርባ እነሱ የሚከፋቸው ከሆነ የእናንተ ደስታ የማያስደስታችሁ ለግንባ በቃ፣ ያኔ ፊት ለፊት ብቻ መውደዳቸውን ለማሳወቅ ብቻ ፊት ለፊት ጥርሳቸውን እያሳዩ እነሱ ውስጣቸው የሚቃጠል ከሆነ እንደዚህ አይነት ጓደኛ ላይ መራቅ ነው። ወላሂ ለምንም አይጠቅሙም ማለት ነው። ለምንም ለምን አሁን ሰዓት ሲጀመር ጓደኛ ምንም የለም ምንም የለም ወላሂ ለአዜም እኔ ጓደኛ ብላችሁ የምትቀርቧቸው ሁሉ በቃ በጎን ሲያሽማጥጧችሁ፣ በዚህ አለን እያሉ በጎን ያሽማጥጧችኋል። በዚህ አለን እያሉ በዛ ላይ ደግሞ ሌላ ወሬ ትሰሙባችኋላችሁ። እኛን እንደሚወዱን እንደሚያከብሩን ፊት ለፊት ይናገራሉ። ምን እሺ፣ በኋላ ደግሞ የነሱን ታሪክ የራሳችሁን ታሪክ ለዛ ሰው ያወራችሁትን ወሬ፣ ለዛ ሰው የምወደው ብላችሁ ያወራችሁትን ወሬ ደግሞ የታገኙታለች ሌላ ቦታ ሂዶ በበዓልም በሉት በምንም በሉት በፍቅረኛም በሉት እንደዚህ አይነት ወላሂ ቢቀር እንደ አይላቢው ብቸኝነት እንደ ምን እንሆናለን። ነፍሴን በዛው ራሴ ብቻዬን አውርቼ ብቻዬን እዛው ማና ይሰማብኝ ማንትን አይነብኝ ወላሂና ዜ ቢከፋኝም ቢደላኝም በራሴ በነፍሴ ብኖር ይሻለኛል ማለት ነው። እንደዚህ አይነት ጓደኛ፣ በጀርባ የሚወጋ ጓደኛ ከሚኖር ብቸኝነት በጣም የሚጠቅም ማለት ነው። ግን አሁን ሰዓት ግን ለእኛ ትልቅ ትምህርት ነው ማለት ነው። ወይም ጊዜው የሚያስፈራ ነው። አሁን ሰዓት ሰው እንዳትቀርቡ ያደርጋችኋል። በቃ ነፍስያችሁ ትፈራለች ወላሄ ረ፣ እንደው ምን አይነት ጊዜ ላይ ደረስ ነው ረቢ። በጣም ነው የምታሳዝነው፣ የእውነት በጣም ሰው፣ ጓደኛ ብሎ የሞዶ ብሎ እንዴት በስጦታ መልክ የሞት ስጦታ ለሰው ልጅ ይሰጣል? ያህ የአላህ ቀዷና ቀድር ነው። መጥፊያውም እንግዲህ የዚህ ሴትዮ መጥፊያውም እንግዲህ በዚህ ሰው ሆኖ፣ አልሳ ግን የዚህ ሴትዮ መጥፊያ በዚህ ሰው ቢሆንም ግን ሰበቧ ማናት? ጓደኛዋ ናት ስበብ አንድ ነገር እኮ ስበብ ላስባብ ይባላል ማለት ነው። ስበብ ነው፣ ያቺ ስበብ ሆና ነው እንግዲህ እችን ያስገደለቻት ማለት ነው እንጂ እኮ ሁላችንም፣ ያቺ ጣውን ሴትዮ ይሄ ባይገላት በነፍሷ በራሷ መሞት አይቀርም። ለምን ያችን ቀናት አልፋት ምና ነው? ቀደዋና ቀድር የሚባል ነገር አለ። ብቻ ግን ደግሞ ከቀደዋና ቀድር ደግሞ ከቀደዋና ቀድር ጋር ደግሞ እንትን የሚባል ነገር አለ ማለት ነው። ስበብ የሚባል አንዳንዴ ስበቡን አድርሱ እንባላለን። እና ያው ግን የመሞቷ ምክንያት እንደወደደቻት እንዳፈቀረቻት ግን እዛ ሰዓት እሷ በእሷ ባይሆን በቃ ያው እንግዲህ ሞተች፣ ማንገደላት የሚታወቀው ነገር። ግን ይሄን ግን ስጦታ ልኬልሻለሁ ነው ውጭ ተቀባይ ብሎ የሰው ልጅ መግደል፣ ይሄ በጣም የህሌና በጣም እንትን ይላል፣ ወላ በጣም ከባድ ነው ማለት ነው። ብቻ ላኸይሩን ነገር ይሻልን። አላህ ሰላሙን አንጥለ ሁላችንም ሙሉ አለም በሙሉ ማለት ነው ወላሂ ነው የምላችሁ እኛ እየመሰለን ነው እንጂ አለም በሙሉ ነው የተጨካከነው እኛ ኢትዮጵያውያን ብቻ አይደለም የተጨካከነው በአረቡ ብትሄዱ በፈረንጁ ብትሄዱ በምኑ ነፍሴ ነፍሴ ነፍሴ ነፍሴ በቃ ወላሂ አሁን እኮ የሰው ልጅ እኮ ምንድን ነው ከእንስሳ በቃ ሰው ልጅ እንስሳ ሆኗል እንስሳው ደግሞ ተከብሮ፣ የሚገርማችሁ ነገር ውሻ እንዲህ አቅፈው ሚዲያ ላይ ልጄ እንደ ልጄ የማየው እንደ ልጄ የማየው ልጅ ብላ ትናንትና፣ የሆነ የእንተና የአብርሽ የአብርሽ ቄራው ውጭጭ አለ እንትን እየተሰባሰበለት አይታችሁ ከሆነ ማለት ነው። ከዛ ላይ በውሻ የሱም ስድስት ሺህ ብር አለች ማለት ነው አስር ሺ ነው መሰል በውሻዬ ስም አስር ሺ ይሁን ስድስት ሺ ብር ይሁን አለች ማለት ነው። አያቸ ውሻዬን እንደ ልጄ ነው ማየው ብላ ማለት ነው። ተከየሉ እንግዲህ እሱ ውሻ ተከብሮ እንደ ሰው እሹሩሩ እየተባለ የኛ ኛ ሰው ግን እኛ እኛ እኛ ሰው ሆነን ግን እኛ ግን ወድቀን ነው የምንገኘው በሜዳ በቆሻሻው ቦታ በቃ ልባሌ ቦታ ላይ ወድቀን የሚበሉት ያጡ ስንቶች አሉ። ያንዴን ግን የሚያነሳ የለም። ውሻው ግን ይኸው በስነ ስርዓት ሶፋ ላይ እየተኛ ብቻ። እኔ እንጃ ምን እንደምል አላውቅም። አላህ ሰላሙን አንጥቶልን የምንተሳሰብበትን ጊዜ አላህ ያንጣልን ነው ምል። ወላሂ በጣም ጊዜው ተቀይሯል። ሰው ልጅ እንስሳ የሆነበት፣ እንስሳው ደግሞ የሰውን ቦታ ይዟል። ሰው የእንስሳን ቦታ ይዞ፣ ሰው ደግሞ እንስሶች ደግሞ የሰውን ቦታ ይዘው ከተማ እየገቡ ነው። ተከየሉ ወላሂ ስብሃን አላህ። ብቻ ግን አላህ ይጠብቀን ከዚህ መጥፎ ነገር። አላህ ኸይሩን ነገር አንጥቶልን ከሰላሙ ያንጣልን፣ ሰላሙን አንጥቶልን ደግሞ፣ ባለን እድሜ እንኳን እስኪ ጥሩ ነገር አይታን እንሞት። መሞት አይቀርም፣ በሁላችንም ሞት አለን። ግን እንተ አላህ፣ ግን እኔ ልንገራችሁ ከመጥፎ ጓደኛ አላህ ይጠብቀን። ወላሂ ነው ምላችሁ፣ መጥፎ ጓደኛ፣ ከመጥፎ ትዳር፣ ከመጥፎ እንዲሁም ማንኛውም ቢሆን አላህ ይጠብቀን። ጠባቂያችን አላህ ነው። ሁሉም ነገር በስበብ ነው የሚሆነው እና ፈጣሪ ደግሞ እሱ ሀይሮን ነገር ያንጣልን። ብቻ ግን አሁን ሰዓት ሰውን ማመን በጣም ከባድ ነው። ሰውን አትመኑ፣ ሰው አውሬ ሆኗል። በቃ ራሳችሁን ጠብቃችሁ መኖር ነው እንጂ የሰው ልጅ ከሌና ወዳታለሁ፣ ከሌና አከብራታለሁ፣ ለእኔ ስትል ትሞታለች፣ ለእኔ ሲል ይሞታል የሚባለው ነገር አሁን ውሸት ሆኗል። ውሸት ነው ወላሂ። እኔ እንኳን ስንት ሰው ታዝቢያለሁ ማለት ነው ወላሂ። እና ራሳችሁን ጠብቁ። ራስ ደና ብላለች ቅማልናቴ ራሳችሁ ደህና ከሆናችሁ ሁሉም ነገር አለ። ገንዘብ ከሌላችሁ ሰው አይወዳችሁም። ሰው ይጠላችኋል። ሰው ይርቃችኋል። ሲኖራችሁ ደግሞ ይወዳችኋል። ሲታየጡ ስትለብሱ ደግሞ እናንተን ለማጥፋት ይሯሯጣል። በገንዘብን ቢሆን ተገዝቶ ማለት ነው እናንተን ለማጥፋት ሱብሓነላህ። ወላሂ አላህ ይጠብቀን። አላህ ኸይሮን ነገር ይሻለን። ሁላችሁን በዱዋ በርቱ። ሁላችንም አላህ ወደ አላህ ተመልሰን ፈጣሪያችንን ይቅርታ መጠየቅ አለብን ማለት ነው። እና ሁላችሁን ቤተሰቦች ላይክ፣ ሼር፣ ኮሜንት ሰብስክራይብ አድርጉኝ። ወዳችኋለሁ፣ አከብራችኋለሁ። ሁላችንንም አላህ ሰላሙን ያምጣልን። አላህ ለእኛም ደግሞ ኸይሮን ነገር ይሻልን። አሟሟታችንን አሳምርልን ሞታችንን በአገራችን በቤተሰባችን አደርግልን ያረብ። ሞት ለማንም አይቀርም። ሁላችንም ሞት ቀማሽ ነን። ስለዚህ ስደት ላይ ብዙ ኢትዮጵያውያኖች እየተንገላትኑ ሁላችንም ወላሂ ስደት በጣም ያስጠላል እና ሞታችንን በሀገራችን ያደርግልን ያረብ አላህ ደግሞ ተቆይታዎች አላህ ይበለን። ኢንሻአላህ ይሄንን መጥፎ ጊዜ ደግሞ አሳልፎ ጥሩን ጊዜ ያንጣልን እና በሰላም ወጠን ገብተን በአገራችን ላይ እምንኖር አላህ ያድርገን እላቸዋለሁ። ቤተሰቦቼ እና ሁላችሁም እስኪ ሸር፣ ላይክ፣ ሰብስክራይብ አድርጉኝ፣ አበረታቱኝ እላቸዋለሁ። ድት ያው ያለ መመቸት ነው እንጂ ኦንላይንም ላቸው 10 ደቂቃ 5 ደቂቃ ሱብሃንአላህ። እና ቻው በያለው ቤተሰቦቼ።